ሳውዲ አረቢያ ውስጥ ነዋሪ የሆኑ ኢትዮጵያውያን በአገሪቱ መንግስት የጸጥታ ኃይላትና ነዋሪዎች ከፍተኛ ወከባ፣ እስርና ዘርፊያ እየደረሰባቸው መሆኑን ለዶቼቬሌ ዲደብሊው ተናገሩ። እንደ ነዋሪዎቹ ከሆነ የሳውዲ አረቢያ የጸጥታ ኃይላት የመኖሪያ ፈቃድ ያላቸውንም የሌላቸውንም ኢትዮጵያውያን ነዋሪዎች ቤቶች እየዘረፉ ለእስር በመዳረግ ላይ ናቸው። ለ8 ዓመት ያህል ጅዳ ከተማ ነዋሪ እንደሆኑ የገለጡት አቶ ካለድ ሲራጅ የመኖሪያ ፈቃድ እንዳላቸው እየተናገሩ ከባለቤታቸውና ሁለት ልጆች ከሰዎቻቸው ጋር ለሶስት ቀናት ታስረው መፈታታቸውን ገልጧል። ቀጥታ መጡ። ልክ ከዙሁር በኋላ ከምሳ ሰዓት በኋላ መጡ፣ ሰበሩ። ይቃማ አለን እያል ናቸው። እንኳን ሊሰሙን አልቻሉም። በጣም ትልልቅ ጉዙ ስጥ ጣቁር ሰዎች ናቸው። ፍርጣዎች አሉ፣ ባሂሶች አሉ። እና በቃ ተንጋቅተው መጥተው ቤትን ሰብረው የገቡት ከትናንት ወዲያ አንስቶ እስከ ዛሬ ድረስ የጸጥታ ኃይላቱ ሀበሻ የሚሏቸውን ኢትዮጵያውያን በአጠቃላይ ማሰርና ቤቶቻቸው መስበር መቀጠላቸውን ነዋሪዎች አመልክቷል። የጅዳ ነዋሪ የሆኑት አቶ አህመድ ሁሴን ወከባ፣ እስርና ዝርፊያው መቀጠሉን ተናግሯል። ከደበደበ ህብረተሰቡ ንብረቱን ተወረሰ። ምን ነው ግዱ ከተባለ ንብረታችንን እንኳን ይዘን ብናይ እንኳን ይዘን መኖሪያ ፍቃድ የሌላችሁ መኖሪያ ፍቃድ ያለን እንቢሆን ወደ ሀገራችሁ ብዙ ብንባል በሰላም ብንገባ ምን አለና፣ ህብረተሰቡ ተዘረፈ እያልን አሁንም አሁን ይለየ ነው እንዳትም ይተናገሩ ነውና፣ በአበሻ ላይ የሚሰራው ስራ ያለ አግባብ ነው የሚሰራው። ይመጣሉ፣ ቤት ይሰብራሉ፣ ሰብረው ሰውን ይወስዳሉ። ከዛ ተከትሎ ሸባብ እየገባ ህብረተሰቡ ተዘርፏል። ሳውዲ አረቢያ ጅዳ በሚገኘው የኢትዮጵያ ቆንስላ ጽህፈት ቤት ምክትል ቆንስል ጄኔራል አቶ ነቢዩ ተድላ በበኩላቸው የቆንስላው የሳውዲ አረቢያ የውጭ ጉዳይ ሚኒስትር ኃላፊዎች ስለ እስሩ እንዲያብራሩላቸው ትናንት መነጋገራቸውን ጠቅሷል። ኃላፊዎቹ የተለመደ የሳውዲ ህገ ወጦችን የመለየት ስራ እንደሆነ እንደተናገሩና በመሃል ግን ህጋዊ ነዋሪዎች እንግልት እየደረሰባቸው መሆኑን ቆንስላው ማስረዳቱንም አክሏል። መንገለታታት እንደዚሁም ቤቶቻቸው ውስጥ የሳውዲ ወታደሮች ገብተው ፍተሻ የማድረግ አይነት ነገሮች እንደደረሰባቸው ጠቅሰንላቸው ይህ ጉዳይ እንዲቆም እንደ ቆንስላ ጽፈት ቤት ጠይቀናል። ይህን ጉዳይ ለሚመለከተው የሳውዲ የፖሊስና የደህንነት ተቋሞች እንደሚያቀርቡ ቃል ገብተውልናል። የቆንስላት ጽፈት ቤቱ በጅዳና መካ፣ ጂዛን፣ መዲናና አብሃ ከተሞች እስካሁን ድረስ ከሰባት መቶ በላይ የታሰሩ ኢትዮጵያውያንን ማስፈታቱንም አክሏል። የቆንስላ ጽፈት ቤቱ የሳውዲ የጸጥታ አስከባሪ አካላት በሳውዲ የተለያዩ ከተሞች ላይ የመኖሪያ ፍቃድ ባላቸውም ይሁን በሌላቸው ነዋሪዎች ላይ የፍተሻና የአፈሳ እርምጃ እየወሰዱ እንደሆነና ዜጎች ተገቢውን ጥንቃቄ እንዲያደርጉ በማህበራዊ ገጹ መረጃዎችን አውጥቷል። ጉዳዩ የሚመለከታቸው የተባሉትን በውጭ ጉዳይ ሚኒስቴር የቆንስላ ጉዳዮች ዳይሬክተር ጀኔራል የስራ ኃላፊ ለማናገር በእጅ ስልካቸው ላይ ያደረግነው ተደጋጋሚ ሙከራ ስልኩ ባለመነሳቱ አልተሳካም።